አቶ ደስታ ሲሳይ ነዋሪነታቸው በማረቆ ልዩ ወረዳ ቆሼ ከተማ ነው። በአካባቢያቸው ሆስፒታል ባለመኖሩ ምክንያት ለከፍተኛ እንግልት ሲዳረጉ እንደነበርም ተናግረዋል። በተለይም በህዝብ ተሳትፎና በመንግስት ድጋፍ በሰባት መቶ ሚሊዮን ብር ካፒታል የሆስፒታል ግንባታ ማስጀመሪያ መርሃ ግብር መከናወኑ ልዩ ስሜት እንደፈጠረባቸውም ገልጸዋል። በጣም ደስ የሚል እግዚአብሔር ይመስገን። ሰውም እግዚአብሔርም አንድ ላይ ሆኖ የተገኘ ትልቅ ድል ህዝቡንም ለዚህ መልካም ተነሳሽነት ተነስቶ የሚበላውን የሚጠጣውን ትቶ ሁሉ ነገር ለጤና፣ ሁሉ ነገር ለእናት፣ ሁሉ ነገር ለሴት፣ ሁሉ ነገር ሴት ሀገርም እናትም ልጅም እህትም ናትና የሆስፒታል መኖር ትልቁ ነገር። ከዚህ ቀደም እንደሚታወቀው ብዙ አይነት ያው ቀደም ሲል አቅራቢያ ላይ የነበረው ሆስፒታል በጋራ የተሰራ ቢሆንም ግን ከተጠቃሚነት አንጻር የነበረን እርቀቱ ጊዜው በምጥ፣ በህመም፣ በሞት የነበረውን እንግልት ዛሬ ከምንም በላይ እኔ እልልታም ያንሰዋል። ሌላ መመስገኛ ለዛሬ ቀን መገለጫ ልዩ የልደት ቀን ነው የሚሰማን። አጠቃላይ እንደ ህዝቡ በልዩ ሁኔታ ነው ደስተኛ ነን። ልዩ ስሜት ነው። ምክንያቱም ከዚህ በፊት በነበረው ሁኔታ አካባቢ ሞቃት በመሆኑ በተለያዩ በሽታዎች እየተሰቃየን የተለያየ ቦታ በመሄድ በመንገድ ላይ የሚሞቱ ህጻናቶች እንደዚሁም ደግሞ እናቶች በወሊድ ምክንያት ሪፈር ሲባሉ እስኪሄዱ መንገድ ላይ የሚሞቱ የነበረውን እንደገና ደግሞ በልዩ ልዩ አደጋ የቆሰሉ ሰዎች በመንገድ ላይ ደም እየፈሰሰ ሐኪም ቤት እስኪደርሱ ድረስ ከመሞት ድነዋል። ሞት ብቻ ሄዶ መዳን ብቻ ሳይሆን ሲሄዱም ትራንስፖርት ከፍለው ነው ኮንትራት። አንዳንዴ መሞት ይገጥማል። የሞተውም አስክሬኑ ሲመለስም ኮንትራት ከፍሎ ነበር የሚመጣ የነበረው። አሁን በአካባቢ ላይ ይሄ ነገር በመሆኑ በጣም ደስተኞት ነው። ከዚህ ቀደም የጤና አገልግሎትን ለማግኘት ወደ ተለያዩ አካባቢዎች በመሄድ ላላስፈላጊ ወጪ ከመዳረጋቸውን ባሻገር ከባድ እንግልት ይፈጠርባቸው እንደነበርም ነዋሪዎቹ አንስተዋል። በዚህም እናቶችና ሕጻናት ተጋላጭ ስለመሆናቸውም በመጥቀስ ሰፊ እንግልት እሱ ማይን ነገር ደም እያፈሰሰች እናት ወራቤ ወራቤም ሳይኖር አዲስ አባ ሌፒስ እኔ ህጻኖ ነው ሌፒስ ጉያራ በሚካሄድበት ሰዓት ነው። ዛሬ ደግሞ እግዚአብሔር ይመስገን ይህን እድል አግኝተን እዚህ በራችን አናታችን ላይ ሆኗልና፣ ለዚህ እድል ደግሞ ያደረሰን እግዚአብሔር ቀጣይ ለተጠቃሚነቱ በሰፊው ህዝብና መንግስት አንድ ሆኖ ከሄደ በአጭር ጊዜ ውስጥ የህብረተሰብ እንግልት በዚህ በኩል ጦራ ዞረህ ነው አማ የምታገኘው ወራቤ እስከ አዳማ ድረስ ሪፈር ተብሎ እየሄደ መንገድ ላይ ሞቶ አስክሬን ነበር የሚመለስ ነበር። እንደገና ደግሞ ለማስታመም የሄዱ ሰዎች እዛ ስቃይ እያዩ ነበር የሚመጡት። አሁን እዚሁ በበራችን ላይ በጋሪ በባጃጅ መጥቶ ታክሞ ለመመለስ ይሄ እድል ማግኘቱ ለዚህ ህዝብና ለአካባቢው ህዝብ፣ ይሄ ህዝብ አይደለም፣ ዙሪያ ያሉት ኦሮሚያ የኦሮሚያ ቀበሌዎች አሉ፣ ሲልጤ አለ፣ በዚሁም በኩል ጉራጌ አለ። ለብዙዎቹ ጥቅም የሚሰጥ ማዕከል የሆነ ቦታ ስለሆነ ለሁሉም የጋራ ጥቅም የሚሰጥ ነው። በአቅራቢያ የህክምና አገልግሎትን ማግኘት መቻል እድለኛነት መሆኑን ነዋሪዎቹ ጠቅሷል። በተለይም የሚገነባው ሆስፒታል በተፈለገው ልክ ህዝብን እንዲጠቅም በባለሙያና በመድኃኒት አቅርቦት የተሟላ እንዲሆንም ጠይቀዋል። ሆስፒታል በራሱ መገንባቱ በቂ አይደለም። ሆስፒታል ሲገነባ የሚያስፈልጉ ነገሮች አሉ። በቂ ባለሙያ ያስፈልጋል። በቂ መድኃኒት ያስፈልጋል። ይህንን ባለሙያ በቂ ባለሙያ ከማቅረብ አንጻር የመንግስት ድጋፍ፣ እንደገና ደግሞ ህዝቡ ራሱ ይሳተፋል። ግን መንግስት የሚሸፍናቸው የሚረዳቸውን ነገሮች የመድኃኒት አቅርቦት፣ በቂ መድኃኒት እንዲያገኝ መንግስት እንድረዳል። አንደኛ ያው ህንፃው ብቻ ተቋም ብቻውን ያለ ሰው ኃይል ተቋም ተቋም ነው ማለት አይቻልም። ካለን ከመንግስትም ሀሳብ አንጻር ተቋም ማለት በሰው በሀብት በህንፃ የተገነባ ግን ለማህበረሰብ ትልቅ አገልግሎት የሚሰጥ ከመሆኑ አንፃር፣ እስከዛውም በዳስም የሚያገለግሉ የባለሙያ እገዛ ከመንግስት እንፈልጋለን። የማረቆ ልዩ ወረዳ ዋና አስተዳዳሪ ጀማል አማሮ በመርሃ ግብሩ ላይ ተገኝተው ባስተላለፉት መልእክት በአካባቢው ከዚህ ቀደም ሆስፒታል ባለመኖሩ ህብረተሰቡ ለችግር ተጋላጭ እንደነበር አስታውሰዋል። ከዚህ በፊት እንደሚታወቀው በልዩ ወረዳችን የጤና በተለይም የሆስፒታል ግንባታ ባለመኖሩ የተነሳ በተለያየ አግባብ ይሄን ግንባታ ባለመገንባታችን የነበሩ ችግሮችን በመቅረፍ አሁን ባለንበት ምዕራፍ ሆስፒታሉ ለዚህ ህዝብና አጎራባች ላሉት መላው ህዝቦች ለሰው ልጆች በጣም አስፈላጊ በመሆኑ የልዩ ወረዳችን አጠቃላይ አመራር መላው ህዝብን በማሳተፍ ይሄን ፕሮጀክት ማስገንባት መቻል አለብን ብለን ከጀመርን በባለፉት በብልጽግና ትሩፋት ከሆነው የልዩ ወረዳ ምስረታ እለት እንደሆነ ይታወቃል። ቀጠናው ፍጹም ሰላም እንዲሆን የክልሉ መንግስት በቁርጠኝነት በመስራቱ ለሆስፒታሉ ግንባታ ድርሻው የጎላ ስለመሆኑም ተናግረዋል። ቀጠናውን ዘላቂ ሰላም ማድረግ የሚያስችሉ እቅዶችን በማዘጋጀት የክልሉ አጠቃላይ አስተባባሪ በወሰነው ውሳኔ መሰረት ኮሚቴው በመግባት ቀጠናውን ሰላም እንዲሆን ሰፊ ስራ ሲሰራ ቆይተው፣ የምስራቅ ጉራጌ ዞን አስተባባሪ፣ የማረቆ ልዩ ወረዳ አስተባባሪ የኢንሴኖ ከተማ አስተባባሪ፣ የምስራቅ መስቃን ወረዳ አስተባባሪ፣ አጠቃላይ አመራሩ በሁለቱም ቀጠና ላይ ያለው ሰላም ከምንም ይቀድማል በሚል ውይይት በማድረግ ሰላማዊ በሆነ መንገድ ችግሩን ለመፍታት ትልቅ ስራ እየተሰራ ይገኛል።